ሽንኩርቱን ለማብሰር ብቻ ከአንድ ሰዓት ተኩር በላይ የሚፈጀው፣ እኔ ያለሁበት ሀገር በጣም ተወዳጅ እና ባህላዊ ምግብ እንዲሁም ደግሞ እኔ ራሴ በጣም የምወደው ምግብ ድፍን ምስር፣ እንዲሁም ሩዝ ከዛም ደግሞ በአንድ ኪሎ ሽንኩርት ከዛም በላይ ካላችሁ ከዛም በሰላጣ ሰላጣ በጣም ነው የሚጣፍጠው። ከሰላጣ ውጭ ደግሞ ቲማቲም፣ ሽንኩርት፣ ቃሪያ አድርጋችሁ ሰላጣ ሰርታችሁ በዛ በጣም ነው የሚጣፍጠው። እኔ ግን ዛሬ ከሰዎች ጋር ስለምበላ እነሱ ሰላጣ ሰራ የሚፈልጉ ሌላ ነገር አልሰራሁም። ስለዚህ አብረን እና ያው እኔ ዛሬ ደግሞ ቲማቲም እና ሽንኩርት ቃሪያ ነበር የፈለኩት። ሽንኩርት ቃሪያ አልነበረኝም፣ ሰው በዚህ መልኩ ሰራጣ ሰርቻለሁ። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ወደ አሰራሩ። ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ ደግሞ የዚህን ሀገር ተወዳጅ ምግብ እንዴት አድርጌ እንደምሰራ አሳያችኋለሁ። ድፍን ምስር አረብ ሀገር ሙጀደራ ይባላል፣ እዚህ ደግሞ ፈጂ ይባላል። በጣም ነው የሚጣፍጠው። በጣም ቀላል አሰራር ነው። ሞክሩት ትወዱታላችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ አብራችሁን ይሁኑ። አመሰግናለሁ። እንግዲህ እዚህ ጋር የሚያስፈልገኝን ወይም የሚበቃኝን ያህል አንድ ኩባያ ድፍን ምስር አጥቤ ቆንጆ አድርጌ ወደ ለመቀቀል ወደ ጋዝ ወስጀዋለሁ። ወደ ማብሰያ ማለት ነው። የሚበቃኝን ያህል ነው። በጣም በጣም ነው የሚጣፍጠው። በነገራችን ላይ ሞክሩት። እዚህ ጋር ደግሞ ሽንኩርት ለማቁላላት ወደ ሽንኩት እንሄዳለን። እዚ ጋ እንደዚህ ነው የማስቀምጠው። እንደዚህ ድፍን ምስር የተለያዩ ነገሮች ማለት የተከፈቱ ነገሮች ከሆኑ እንደዚህ በዚህ በተብሮ ዌር ወይም ደግሞ በፕላስቲክ እንደዚህ በማስቀመጫ ነው የማስቀምጠው። ብዙ ጊዜ በፌስታል አላስቀምጥም፣ እቃ ካለኝ እያንዳንዱ። ሩዙንም በሩዝ ነው የማስቀምጠው ማለት ነው። እዚ ጋ የሚበቃኝን ያህል ሩዝ ለመቀቀል ለብቻ ነው የምቀቅረው አጥቤ የፈልጋችሁት ነው ሩዝ መጠቀም ትችላላችሁ። እኔ ግን ስማርት ነው የሆነ ቀጫጭኖ ሩዞችን በጣም ነው የምወዳቸው። እናም እዚህ ጋር እንግዲህ ጥጅ ያለው ማለት ነው። ከዛ ደግሞ ከዛ ሽንኩርት በጣም ነው የሚያስፈልገው። ለምሳሌ እኛ ዶሮ ስንሰራ ሶስት አራት ስድስት ኪሎ እንደሚያስፈልገን እዚህ ጋር ከአንድ ኪሎ በላይ የሆነ ሽንኩርት አዘጋጅች አለው። ለምን ይሄ ምግብ ሽንኩርት በጣም ይወዳል ማለት ነው። በዛ ላይ ደግሞ ከአንድ ሰዓት በላይ ነው የምታቁላሉት ሽንኩርቱን። በጣም በስሎ በጣም ስትበሉት የሆነ አፋችሁ ላይ በቃ የሆነ ሙሽሽ ማለት አለበት። ልክ እንደ ጮማ ማለት ነው እና በጣም ነው የሚጣፍጠው። በየሀገሩ ይለያያል። እኔ የአረብ ሀገር እያለው ሙጀደራ እሰራ ነበረ ግን ብዙም አልነበርኩም። ይሄንን ግን በጣም ነው የምወደው፣ ለምን እንደ አላውቅም። ያረባገቡ ይፈጫል፣ ይቀቀላል። ከዛ ደግሞ ምናምን በጣም ብዙ ብርሶት አለው። ይሄን ግን እዚህ ሀገር ከመጣው ነው ይሄንን አሰራር ያወቅኩት ማለት ነው። ግን እኔ እንደዚህ ብሰራም እኔ አለቃይናት ያስተማረችኝ አልችልም ነበረ። ግን የቤቱ እየተለያየ አካባቢ ይለያያል። አንዳንዱ ካሮት ይጨምሩበታል፣ አንዳንዱ ደግሞ የተለያየ ድንች ይጨምራሉ። እስቲ አሰራሩ ይለያያል። ግን እኔ እዚ ጋር አለቃዬ ያስተማረችኝ በጣም በጣም ደስ በሚል በዛ ላይ ደግሞ በጣም ነው የሚጣፍጠው። ከዛ ወዲህ እኔም እሷ አንድ ቀን ያሳየች ከዛ ራሴ መስራት ጀመርኩ ማለት ነው። በጣም ነው የምትወድልኝ እኔ ራሴ በጣም በአንዴ ነው እንትን ያልኩትና እሷ ራሱ በስማ ሙሉ በጣም ጎበዝነሽ ምናምን አለችኝ ማለት ነው። አንድ ቀን ያሳየችኝ እና እንደምታዩት ሽንኩርቱን በሽርሜሪ ነው የምከትፈው ማለት ወይም ደግሞ በቀጫጭኑ ነው የምከትፈው ማለት ነው። ከዛ ብረድስቴ ውስጥ ዘይት አድርጋለሁ። ዘይት ስላችሁ የወይራ ዘይት ወይም ደግሞ ሰላጣ ላይ የምናደርገው ዘይት የዘይቱን ዘይት ነው ዘይት ዘይቱን ወይም ኦይል እንጨምራለን ማለት ነው። በዚህኛው ዘይትን መስራት ትችላላችሁ፣ ግን በጣም የሚጣፍጠው ግን በዚህ ነው። ያው የቸገረው እርጉዝ ያገባ እንደሚባለው ደግሞ ባገኛችሁት ዘይት ስሩት፣ ችግር የለውም። ግን በጣም የሚጣፍጠው በዚህ ስለሆነ ነው በዛኛውን ብትሰሩት አይከፋም ለማለት ነው እና ሽንኩርቴን በጣም በሽርመሪ ነው የከተፍኩት ከዛ በኋላ እንግዲህ ቀጥታ እንዴት አድርጌ እንደሰራሁት ምናምን ማየት ትችላላችሁ ቪዲዮውን እስከ መጨረሻ ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ ጀምሩት። የዛሬ ምሳ እንጀራም አይደለም ዳቦም አይደለም ስጋም አይደለም። ይሄን የመሰለ ምግብ በጣም ቀላል ነው። ሩዝ፣ ድፍን ምስር፣ ሽንኩርት ካላችሁ በቀላሉ የምትሰሩት ነገር ነው እና ሽንኩርቴን ጋር እንደምታዩት በጣም በሽሪ መሪ ነው የከተፍኩት። ከዛ በጣም ስታዩት እዚ ጋ ብዙ ይመስላል፣ በጣም ብዙ ግን እሳቱ ቀስ እያደረጋችሁ በጣም ቀስ እያለ በማማሰል ሽንኩርቱ በጣም ትንሽ ይሆናል። ከዛ እንጂ አያችሁት፣ እዚ ጋ በጣም ብዙ ነው፣ ግን በጣም ነው ሲበስር ሽንኩርቱ እየአነሰ የሚሄደው ማለት ነው። ከዛም በመጨረሻ ደግሞ ልክ ሽንኩቴን እዚህ ጋር ቀስ አድርጌ እያበሰድኩኝ ሩዝም ይበስላል። ሩዙ በጣም መብካት የለበትም፣ በጣም ብስል ማለት አለበት። ምስሩም እንደዛው እኩ መብሰር አለበት። በቃ አበሳሰሩ በጣም ሳይወቃ ምስሩም ሩዙ ማለት ነው። ከዛ ሽንኩቴን በጣም ካቁላለው በኋላ መጨረሻ ላይ የምታዩት ይሆናል። ቪዲዮውን እስከ መጨረሻዊት ትወዱታላችሁ። ሞክሩት፣ እናንተም ቅመሱት ለማለት ፈልጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ኢትዮጵያ ሀገራችንን ሰላም ያድርግልን እና እንግዲህ ተከታተሉኝ።